የተባረከ የጥቅምት ወር የቀኑ ሰዓት አስራ አንድ ነው። ከዚህ በኋላ ይቀንሳል። በዚችም ቀን በጥቅምት አንድ ቅድስት አንስጣስያ በሰማዕትነት አረፈች። ይህችም ቅድስት መስተጋድልት ከሮማ ገር ናት። ወላጆቿም ክርስቲያኖች ናቸው። ጠቃሚ የሆነ ትምህርቱን በማስተማር ክብር ባለው በመልካም ሥርዓት አሳደጓት። ባደገችም ጊዜ ወላጆቿ ሊያጋቧት ፈለጉ እርሷ ግን ስራ አልፈለገችም የምንኩስና ልብስ መልበስ ፈለገች እንጂ ከታናሽነቷ ም መንፈሳዊ ገድልን መረጠች ስለዚህም በስውር ዳበሮን ካሉ ገዳማት ወደ አንዱ ገዳም ገባች ታናሽ ስትሆንም የምንኩስና ልብስን በመልበስ በጾም በጸሎት በረሃብ

መገበው ከቀትር ጦለት በኋላ ነው። ከዚያም በምንኩስና ወራት በእሳት ያበሰሉትን ወጥ አልቀመሰችም። በገዳሟ አቅራቢያ ሌላ የደናግል ገዳም አለ። የዚያ ደብር በዓሉን በደረሰ ጊዜ እመ ምኔቷ በዓሉን ለማክበር ለማክበሪት ቅድስት አናስጣስያን ነከዶርት ደናግል ጋር አስከትላት በአንድነት ተጓዞ ሲጓዙም የንጉሱ ዳጊዎች ወታደሩ እያጇቸው ከርሳቸውን ጋር የታሰሩ ክርስቲያኖች አሉ። ወታደሮች ማስጠንቆ ግታይ ጎትቷቸው ነበር። ልቧን በሃይማኖቷ ፍቅር መገድ፣ ያን ግዜም እንዲህ ብላ ዘለፈቻቸው። የእውነት ፈጣሪ የካዳችሁ ልባችሁ የደነዘዘ እግዚአብሔር በመልኩና በአምሳሉ በፈጠራቸው ስለ እነርሱ ነፍሱን ለሞት አሳልፎ በሰጠላቸው ላይ ለምን እንዲህ ትሰራላችሁ? ይህንንም ባለቻቸው ጊዜ ወታደሮች ተቆጡ፣ ይዘው ወደ መኮንኑ አቀረቧት። እሷም እንዲህ ብሎ ጠየቃት በእውነት አንቺ የተሰቀለውን የምታመልኪው ክርስቲያን ነሽ? እሷም ስለ እኛ የተሰቀለው ክብር ይግባውና እሱን አመልከዋለሁ ብላ መለሰችለት። በዚያን ጊዜ ጽኑ ስቃይ አሰቃያት፣ በስጋዋም እሳትን ጨመረ። ከዚህም በኋላ ዘርግ ተሰቀላት፣ ከበታችዋ ማጨሱባት። ከሃይማኖቷን ከሃይማኖቷም ባልተናወጠች ጊዜ ራሷን በሰይፍ ይቆርጡ ዘንድ አዘዘ። በዚህ በታላቅ

ድርሳነ ራጉኤል ዘጥቅምት በስም በአካል በግብር ሶስት በባህሪ በሕልው አንድ አምላክ የሚሆን ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ይህያው ሁሉ መገኛ በሰማያት ኃይላት እና በመላእክትም ሁሉ አለቆች ላይ ነግሶ የሚኖር እሱ ብቻ የሆነ ኃያላትን ወሰናት ገቶ የሚ

ስጋም ከመለኮት ጋር በተዋሃደ ጊዜ ሶስትነት በሶስትነቱ ለዘላለሙ ጸንቶ የሰው ልጆች የጠፋነውን ዓለም ፈልጎ ያድነው ዘንድ መጥቷልና ብሎ እንደተናገረ ለእኛም በስጋችን ብቻ የምናስብ ደካሞች እና የኃጢአት ተገዥዎች ለሆነና ይለምኑልን ዘንድ የተገባ ነው። ለነቢያት ለሐዋርያት እስከ እንኳን ወደ እነሱ የተላኩ ልመናቸው የሚያሳርጉላቸው እነሱ ናቸው። አሁን ፈቃዱን ለሚያደርጉት ትእዛዙን ለሚፈጽሙት ቸር ቸርነት ያላቸው ጽኑ ቅዱሳን የሚሆኑ የእግዚአብሔር መራፍት የመታሰቢያቸው በዓል ማድረግ ይገባናል። ይልቁንም እግዚአብሔር ዓለምን ይቆጣጠር ዘንድ የሾመውና በብርሃናትም ላይ ልዩ ሥልጣን ያለው ታላቅ ቅዱስ መልአክ የሚሆን በመልአክት አለቃ በቅዱስ ራጌል መሪነት ስለ ኃጢአታችን ስለ የትናልድልን ይህም ሁሉ እንደዚህ የሚጠፋ ሲሆን ሰማያቱ ተቃጥለው የሚጠፉበት ያቺ እግዚአብሔር የሚመጣባት

በስርዓተ ኅልፈት ደግሞ ተናገረ እንዴ ሲል ንጉስ ትናወጣለች። ዳሩ ብቻ አይደለም ሰማይም ትናወጣለች እንጂ ዳግመኛም የማያልፍ የማይናወጥ በመተካት የሚያልፉትን የሚናወጡ ያሳልፋል። ወይም ጠዋት ሁሉም ተዘጋጅቶ የሚጠብቀው ዋጋ ይመለከት ዘንድ

አስቅዴ አፈርም ለዘላለሙ የሁሉ የዓለም መለወጥ እና የብርሃናት መጥፋት የሚከናወን በሊቀ መላእክት ቅዱስ ራጉኤል እጅ ነው። በውስጣቸው ጽድቅ የሚነሱባቸው አዲስ ሰማይና አዲስ ምድር ለመተካት ዓለምን ለመለወጥና ብርሃናትን ለመቀየር ስልጣን የተሰጠው ከሊቃነ መላእክት አንዱ የሆነ ቅዱስ ራጉኤል ነው ሲል ነቢዩ ሄኖክ ተናግረዋል። እና እናንተ ታናሾች፣ ታላቆች ሁላችሁ የቤተክርስቲያን ልጆች ሆይ በየወሩ መባቻ ቀን የሚከበረውን የመላእክት አለቃ የራጉኤልን በዓል እግዚአብሔር ከሰጣችሁ ፓርክ ለነዳያን፣ ለችግረኞች በመጽዋት አክብሩ። የመላእክት አለቃ ቅዱስ ራጉኤል በአማላጅነቱ፣ በጸሎቱ

ረጅም ዘመናት ሰፊ ወራት አነግሰዋለሁ ሲል የዘላለም ቃል ኪዳን ይገባለታል። አንተ ስለምትሰጣቸው የፍጥረት ሁሉ አይነ አንተን ተስፋ ያደርጋል። ለእንስሳ ሳርን ለሰው ልጅም ልምላሜ የምታበቅልለት አንተነ አቤቱ፣ አሁኑም ስለ እፅዋትና ስለ አበባዎች ስለ ምድር ፍሬ ሁሉ እንለምንሃለን እንማልድሃለን፣ ስጋዊ ደማን ሁሉ የምትቱ የምትመግበን አንተ ነህ አቤቱ። ቸር ረዳኝ የምትሆን አምላካችን ሆይ ሀገራችን ኢትዮጵያ በፍጹም ሰላም ጠብቃት። የሊቀ መላእክት ስራቁ የጸሎቱ ኃይለኛን ሁላችን በእውነት ይጠብቀል ለዘላለሙ።